ለችግር የተጋለጡ የኅብረተሰብ ክፍሎችን በመርዳት ሰብዓዊ ኃላፊነትን መወጣት እንደሚገባ ተገለጸም። የሽንሽቾ ከተማ ደብረ ብርሃን ቅድስ ስላሴ ቤተ ክርስቲያን የትንሣኤን በዓል አስመልክቶ ለችግር ለተጋለጡ ወገኖች ሰብዓዊ ድጋፍ ማድረጓም ተመላክቷል። በድጋፍ ስነ ስርዓቱ ላይ የተገኙት የሽንሽቾ ከተማ አስተዳደር ከንቲባም አቶ ታሪኩ ተስፋይም የሽንሽቾ ደብረ ብርሃን ቅድስ ስላሴ ቤተ ክርስቲያን ከዚህ ቀደምም በከተማዋም በበጎ ተግባራት ላይ የምታደርገው ተሳትፎ የላቀ እንደሆነ ጠቅሰው ዛሬ ሁለትም ለከፋ ችግር ለተጋለጡም አረጋውያን፣ አካል ጉዳተኞች፣ እናቶችና ህጻናት ያደረገችው ድጋፍ የዚሁ አካል መሆኑንም ተናግረዋል። ቅድስተ ስላሴ ቤተርሳን ያደረገው ነገር ከመቼም ጊዜ በላቀ መልኩ አቅም የሌላቸውን አካላትን ለመደገፍ ያደረጉት ነገር በከፍተኛ ሁኔታ እኛም ደስተኞች ነን። ዛሬ ላይ ያየነው ነገር በጣም ከልብ ሆነን ለማመስገን የምንፈልጋቸው ጉዳዮችን የሚያሳይበት ሂደት ነው ያለው። በከፍተኛ ሁኔታ ራሳቸውን ማንከባከብ የማይችሉ አረጋውያንን አካል ጉዳተኞችን እዚማ ላይ የነበሩትን አካላት እያየን ነው። ጦሪ የሌላቸውን ደጋፊ የሌላቸውን በየቦታ ደግሞ ወድቆ ያሉትን አካላትን ሰብስቦ ዛሬ በበዓል ቀን በእንዲህ አይነት ሁኔታ። በተለያዩ ድጋፎችን ሲያደርጉ እያየን ነው። በከተማዋ የሚገኙ ሌሎች የሃይማኖት ተቋማትም በዚህ በጎ ተግባር ላይ በመሳተፍ ለችግር የተዳረጉ ወገኖችን በመርዳት ሰብዓዊ ኃላፊነታቸውን መወጣት እንዳለባቸውም የሽንሽቾ ከተማ አስተዳደር ከንቲባም አቶ ታሪኩ ተስፋዬ ገልጸዋል። ሁሉም ቤተ እምነቶች ከዚህ ትምህርት ወስዶ ድጋፍ የሚያደርጉበትን ጥሩ ተምሳሌትና አስተምሮት ያለው ነገር ነው ዛሬ ላይ ያየ ነው። በተለይ አንዳንድ ሰዎች መሬት ላይ የሚተኙ ምንም ነገር የሌላቸው ፍራሽ እዚህ ሲሰጥ እያየን ነው። ሌላኛው አልጋ ልብስ እዚህ ጋር ያሉ። ሌላ የሚበላውን ነገር አጥቶ በበዓል ቀን በባዶ ሆዳቸው በባዶ ቤታቸው ለሚያሳልፉ አካላትም ጭምር የተለያየ ነገር ድጋፍ እየተደረገ እንዳለ እያየን ነው ያለ ነውና እኛም በጣም ደስተኞች ነን። በዚህ በበጎ ስራ በመልካም ተግባር ለተሳተፉ ሁሉ እኛ ምስጋናችን ከፍ ያለ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከንባታ አላባና ጠንባሮ ሀገረ ስብከት ዋና ስራ አስኪያጅ መልአከ ኃይል ቆሞስ አባ ሚካኤል ታደሰ በክርስትና እምነት አስተምህሮ ለችግር የተጋለጡ ወገኖችን ማሰብ ምስጉንነት እንደሆነ ገልጸውም ቤተ ክርስቲያን ተልእኮዋ ለችግር የተጋለጡትን መርዳት መሆኑንም ተናግረዋል። በታላቁ መጽሐፋችን በመጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 41 ከቁጥር 1 ላይ ለችግረኞችና ለምስኪኖች የሚያዝን ወይንም የሚያስብ ምስጉን ነው ተብሎ እንደተጻፈ፣ ቤተክርስቲያናችን ያው ምስኪኖችን፣ ረዳት የሌላቸውን፣ ጧሪ ቀባሪ ያጡትን ጓለማውታዎችን ታስባለች ሁልጊዜም ትጨነቃለች ትረዳለች፣ ታገለግላለች። ለምን የቤተ ክርስቲያን ተልእኮዋ ይህ ነውና፣ ጌታ ኢየሱስ ክርስቶስም በመዋይለ ስጋሬው ሰው ሆኖ በዚህ ምድር ላይ በተመላለሰ ሰዓት ይህንን ነገር ነው ሲያደርግ የነበረው፤ ያዘኑትን ሲያጽናና፣ የተራቡትን ሲያበላ፣ የተጠሙትን ሲያጠጣ፣ እንደገና ደግሞ የታመሙትን ደግሞ ሲፈውሳቸው ሲረዳቸው ሲያገለግላቸው ነበር እንግዲህ ቤተክርስቲያንም አስተምሯ የክርስቶስ ኢየሱስ ነው አርአያም ምሳሌዋም ክርስቶስ ኢየሱስ ነው እና እና ዛሬም ላይ ቤተክርስቲያን ድሆችን ታስባለች ሁልጊዜ ስራዋ አገልግሎቷ ተልኳ ይሄ ነው እና ድሆችን መርዳት ያዘኑትን ማጽናናት፣ የተራቡትን የተጠሙትን ማብላት ማጠጣት፣ የተራቆቱትን ማልበስ፣ የታመሙትን መፈወስ፣ ይሄ ቤተ ክርስቲያን ዋናዋ ዋነኛዋ ተልእኮ ነውና ወንጌል መስበክ ይሄ ራሱ ወንጌል ነው ነው እና ክርስቶስ ለሌሎች ነው የኖረው፣ ለሌሎች ነው ስለ ብዙዎች ነው ራሱን አሳልፎ የሰጠው ነፍሱን የሰጠው ስለ ሌሎች ነውና ስለ ብዙዎች ነውና። ስለዚህ ቤተ ክርስቲያን ሁልጊዜም ድሆችን ታስባለች፣ ድሆችን ታገለግላለች። ከዚህ አንጻር ነው በየአመቱ ይህንን መርሐ ግብር ቤተ ክርስቲያን እያዘጋጀች ድሆችን ትመግባለች። በየአመቱም ብቻ ሳይሆን በየቀኑም የዞትር ተግባሯ ይሄ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሽንሽቾ ደብረ ብርሃን ቅድስት ስላሴ ቤተክርስቲያን ለችግር የተዳረጉ ወገኖችን በማሰብ ድጋፍ ያደረጉ አካላትን ያመሰገኑት የከንባታ አላባና ጠንባሮ ሀገረ ስብከት ዋና ስራ አስኪያጅ መልአከ ኃይል ቆሞስ አባ ሚካኤል ይህን በጎ ተግባራቸውን አጠናክሮ መቀጠል እንዳለባቸውም አሳስበዋል። በዛሬው ዕለትም እንደዚሁ በሀገር ውስጥም በውጭ ሀገርም ያሉትን ክርስቲያኖችን ያለ እምነት ልዩነት ቤተክርስቲያኗ በጎ ስራ ለመስራት እምነት አይጠይቅም። በጎ ስራ ለመስራት እና ማንኛውንም ሰው በሀገር ውስጥም በውጭም ያሉትን በዚህ ያለው የቤተ ክርስቲያኒቱ አስተዳደርና ሰበካ ጉባኤ ካህናት፣ ምእመናን፣ ወጣት ሰንበት ተማሪዎች በአንድነት በጋራ ሆነው ሃይማኖት ያለውንም የሌለውንም ሁሉም ሃይማኖት ደግሞ ያው በጎ ስራ መስራት የሚፈቅድና አስተምሮ በሁሉም ቤተ እምነት ስላለ ያለ እምነት ልዩነት ብዙዎችን ሰዎችን አስተባብረው ይሄንን ፕሮግራም በየዓመቱ በበለጠ ከዘወትሩ በበለጠ ይዘጋጃል እና በዛሬው ዕለት ፍራሽ ተሰጥቷል። ቁጥራቸው በጣም ብዙ ነው። ነዳያን ናቸው። ዛሬ የተረዱት ፍራሽ ተሰጥቷቸዋል። ብርድ ልብስ፣ አልጋ፣ ኮምፈርት፣ የሚለብሱት ዶቄት ተሰጥቷቸዋል። ደግሞ ዛሬ በጣም ደስ ብሏቸው እንዲውሉ ተመግበው እንዲውሉ የምግብ ፕሮግራምም የምሳ ፕሮግራምም ተደርጎላቸዋልና በሀገር ውስጥም በውጭ ሀገርም በዚህም ደብር ያለው የደብሩ አስተዳደር ይህንን መልካም በጎ ስራ በማድረጋቸው ልናመሰግናቸው ይገባል። እናመሰግናቸሁ ይገባል። እና ህዝባችንን ነው እያገለገልን ያለነው ነው። ህዝባችንን ነው እያረዳን ያለ ነው። ቤተክርስቲያኗ ህዝቧን ነው እያረዳች ያለችው። እና ይሄ መልካም ስራ ነው። ከዚህ በላይ እንዲጠናከር ከዚህ በላይ እንዲጠናከር አሁን ወደፊት እኛ እያሰብን ያለ ነው። ይሄ በአመት አንዴ መደረግ ሳይሆን በወራ አንዴ በየወሩ በየ15 ቀኑ ለማድረግ እቅድ ይዘናል። የሽንሽቾ ደብረ ብርሃን ቅድስት ስላሴ ቤተ ክርስቲያን አስተዳዳሪ ሊቀ ብርሃናት ዲያቆን ወንድም አገኝ አቦሴ የዘንድሮውን የትንሣኤ በዓል ምክንያት በማድረግ በሀገር ውስጥና ከሀገር ውጭ የሚገኙ አካላትን በማስተባበር ከ500 ለሚበልጡ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች የፍራሽ፣ የአልባሳት፣ የዱቄትና ማዕድ የማጋራት ድጋፍ መደረጉን ተናግረዋል። ቤተ ክርስቲያናችን ላይ በየዓመቱ የትንሣኤን በዓል ምክንያት በማድረግ ነዳያንን በእንዲህ አይነት መልኩ የቤተ ክርስቲያን ምእመናን ልብሳቸውን በማዋጣት የሚበላ የሚጠጣ ነገር በማዘጋጀት የሚተኙበትን በማዘጋጀት ያው ስትረዳ ነው የነበረችው ቤተ ክርስቲያን። የዘንድሮ ደግሞ ከወትሮው ለየት ባለ መልኩ ከሀገር ውስጥና ከሀገር ውጭ ያሉትን ወገኖቻችንን በማስተባበር በርካታ ነገሮች ተዘጋጅተዋል። ለአብነት ያህል ለሶስት መቶ ሰዎች የሚሆን ዱቄት ተዘጋጅቷል። ሁለተኛ፣ ለ250 ሰው የሚሆን ቲሸርት ተዘጋጅቷል። ሶስተኛ፣ ለሀያ እናቶች መልበስ እያማራቸው ከአቅም ማነስ የተነሳ የማይለብሱ የደከሙ እናቶች ስለነበሩ እነዚህ ሰዎች እነዚህ እናቶቻችን ብለብሱ በሚል እንደ ቤተ ክርስቲያን ተነጋግረን ለ20 እናቶች ሙሉ ልብስ ተዘጋጅቷል። ለ10 አባቶች ኮትና ሱሪ ተዘጋጅቶላቸዋል። አባቶቻችንና እናቶቻችን ስናለብስ ደግሞ ህጻናቱ ምን መሆን አለባቸው በሚል ለ20 ህጻናት ሙሉ ልብስ ድጋፍ ተደርጎላቸዋል። ከዛ ውጪ ፍራሽ አስራ አምስት ፍራሽ ተዘጋጅቶላቸዋል። ሰላሳ አልጋ ልብስ ተዘጋጅቷል። ከአራት መቶ በላይ ለሚሆኑ አረጋውያን የሚሆኑ መስተንግዶም ጭምር ተዘጋጅቶ ዛሬ ያው እየመረቁ እየተደሰቱ እንደነበረ አይታቸዋል። ይሄ ደግሞ በምድር ከነዚህ ሰዎች የምንጠብቀው ነገር ላይኖር ይችላል በምድር ግን በሰማይ እግዚአብሔር ዋጋ የምናገኝበት ነው። እኛ ብቻ አይደለም ውጭ ሀገር ሆነው የሰጡት በሙሉ ዋጋቸው ሰማያዊ ነው እና ይህም ያው ቀጣይነት ያለው ነው። ውጭ ሀገርም ሀገር ውስጥ ያሉትን ወገኖቻችን እያስተባበርን እምንቀጥል ነው የሚሆነው በተደረገውም ድጋፍ ከ450 ሺህ ብር በላይ ወጪ መደረጉን የጠቆሙት ሊቀ ብርሃናት ዳቁን ወንድም አገኛ ቦሴ ያለ ሃይማኖት ልዩነት በዚህ ተግባር ላይ በመሳተፍ ድጋፍ ያደረጉ አካላትንም አመስግነዋል። ለዚህ አጠቃላይ የወጣው ወጪ ከ450 ሺህ ብር በላይ ነው። ይህን አጠቃላዩም በተለይ 90 ፐርሰንቱን ያገኘነው ከውጭ ሀገር ነው። ደቡብ አፍሪካ ያሉ ወገኖቻችን አሉ። አሜሪካ ያሉ ወገኖቻችን አሉ። እነዚህ በርካታውን ገንዘብ አንድ ግለሰብ 143 ሺህ ብር አውጥቶ ይሰጣል። ያለ ሃይማኖት ልዩነት የዚህ ቤተ ክርስቲያን እምነት ተከታይ አይደለም። ብዙ ነገር የሚፈልግ ነገር እያለ ይሄ ነገር በረከት አለ፣ ዋጋ አለው ብሎ 143 ሺህ፣ ሌሎችም 50 ሺህ ብር ይሰጡ አሉ ከዚህ ቤተ እምነት ውጭ። 46,500 ብር የሰጠዋሉ ከዚህ ቤተ እምነት ውጭ። ከዚህ ቤተ እምነትን 30000 የሰጠዋሉ፣ 27000 የሰጠዋሉ፣ 20000 የሰጠዋሉ። እነዚህ ሁሉ ለበረከት ብለ ተሽቀዳድመው የሰጡናቸውና ዋጋቸው ሰማያዊ ይሁንልን። የዛሬው ስጦታ ቅድም እንዳያችሁትም ምንም የሃይማኖት ልዩነት የለም ሲሰጥ፣ እኛም ስንሰበስብ ያለ ሃይማኖት ልዩነት ነው የተሰበሰበው ስንሰጥም ያለ ሃይማኖት ልዩነት ያለ ሃይማኖት አይደለም፣ ያለ አካባቢ ልዩነት። የሽንሽቾ ከተማ አስተዳደር ወጣቶችና ስፖርት ጽፈት ቤት ኃላፊ አቶ ስንሻው ገብረ ማርያም በበኩላቸው በከተማ አስተዳደሩ በበጎ ተግባራት ለችግር የተጋለጡ ወገኖችን ከመደገፉ ረገድ በርካታ ስራዎች እየተሰሩ መሆናቸውን ገልጸው በዚህም የሃይማኖት ተቋማት ሚና የጎላ እንደሆነም ተናግረዋል። ለከተማ አስተዳደራችን በርካታ የሆኑ የበጎ ተግባራት ይከናወናሉ። በተለይም ከነዚህ ጋር በማያያዝ ደግሞ በተለይ በበዓላት ወቅት የሚደረግ ጉ ፕሮግራሞች አሉ። እነሱም ደግሞ የአቅመ ደካሞችን የመደገፍ ፕሮግራሞች አሉ። ከነዛ ውስጥ የማዕድ ማጋራት አለ። የአቅመ ደካሞችን ቤት ደግሞ የመጠገን የማደስ፣ እንዲሁም ደግሞ የመጎብኘት ፕሮግራሞች ይደረጋሉና በዋናነት ግን በዚህ በዓል ወቅት ላይ ደግሞ የሚደረጉት የምገባ የተለያዩ ስጦታዎችን በመስጠት በከተማችን ውስጥ ያሉ በጎ አድራጎት ማህበራት ይሳተፋሉ። በጣም በርካታ የሆኑ ወጣቶች የሚሳተፉበት ነው። እንደሚታወቀው ደግሞ እንደ ከተማ አስተዳደሩም በርከት ያሉ የበጎ አድራጎት ማህበራት ናቸው ያሉት፣ ሁሉም በሚባል ደረጃ በዚህ ፕሮግራም ይሳተፋሉ። በተጨማሪም ደግሞ የተለያዩ ቤተ እምነቶች አሉ በከተማችን ውስጥ ያሉ እነሱንም በማስተባበር እነሱም በቤተ እምነታቸው ውስጥ ላሉም ከቤተእምነታቸው ውጪም ጭምር ያሉ የሚያደርጉ ሰዎችም በማገዝ በመደገፍ ተግባር ላይ ይገኛሉ ማለት ነው። አሬ ያው የሽንቾ ከተማ ቅድስት ስላሴ ደብረ ብርሃን ቤተክርስቲያን ብዙ ድጋፎችን አድርገዋል። እንደ ሽንቾ ከተማ አስተዳደር ወጣቶችና ስፖርት ጽህፈት ቤት ቤተክርስቲያኗ ያደረገ በዚህ ሰዓት ብቻ ሳይሆን ከዚህ በፊትም ለምታደርገው መልካም ነገር እጅግ አድርገን እናመሰግናለን። በእለቱ ድጋፍ የተደረገላቸው የህብረተሰብ ክፍሎች በተደረገላቸው ድጋፍ መደሰታቸውን ገልጸዋል።